ውዶቼ እናንተን በእርግጥ የሚያውቃችሁ ማን ነው? ስለ እናንተ በእውነት መመስከር የሚችል ማን ነው? ብዙዎቻችን ከሰዎች ብዙ ምስክርነት እንፈልጋለን። ሰዎች ያውቁናል ብለን እንገምታለን። ከዛ የጠበቅነውን ያሰብነው ሳይሆን ሲቀር ልባችን ይጎዳል፣ ወይም ደግሞ ካሰብነው ውጪ ሲሆን ልባችን ይደሰታል። በእርግጥ ስለ እኛ እውነተኛ ምስክርነት ሊኖረው የሚችለው ሙሉ ለሙሉ የታመነ መሆን የሚችለው እግዚአብሔር መንፈስ ቅዱስ ብቻ ነው። ትዝ ይላቸዋል፣ ጌታችን ኢየሱስ ክርስቶስ በዮሐንስ ሊጠመቅ ወደ ዮርዳኖስ በሄደ ጊዜ ዮርዳኖስ አንድ ነገር ተናገረ። ከኔ በኋላ የሚመጣው እርሱ በመንፈስ ቅዱስ በእሳት ያጠምቃችኋል ብዬ የመሰከርኩላችሁ እሱ ነው። እኔም አላውቀውም ነበር በውሃ ጠምቅ ዘንድ የላከኝ እርሱ ግን መሰከረልኝ ብሎ ሁለት ጊዜ እኔም አላውቀውም ነበር እያለ ይናገራል። ምን ማለት ነው? ዮሐንስ እኮ ማለት የኢየሱስ በጣም የቅርብ ዘመድ ነው። ለማርያም ገብርኤል ባመሰራት ጊዜ ዘመድሽ ኤልሳቤጥ አላት። የስጋ ዘመዶች የቅርብ ሰዎች ናቸው። ሁለቱም ቤተሰብ ላይ ደግሞ ትንቢት የተነገረበት ቤተሰብ ነው። ግን ዮሐንስ ኢየሱስን የሚያውቅበት እውቀት፣ ስለ ኢየሱስ ያለው መረዳት እንዲህ አልነበረም። እኔም አላውቀውም ነበር አለ። ኢየሱስነቱን አይደለም ያውቀው ማያውቀው ስለ ኢየሱስ የተነገረውን ትንቢት አለመስማት አይደለም ማያውቀው፣ ያውቃል አልነኝን ግን በትክክል ዛሬ በመንፈስ ቅዱስ የሰማውን ምስክርነት አይነት እውቀት ስለ ኢየሱስ አልነበረውም። ከኔ በኋላ መጥቶ በመንፈስ ቅዱስ በእሳት ያጠምቃል እያለ የመሰከረለት በእርግጥ ያ የስጋ ዘመዱ ኢየሱስ እንደሆነ አላወቀም ነበር። ይኸውላችሁ የቱን ያህል ቢቀርቡን ብንቀርባቸው፣ የቱን ያህል የስጋ ዘምድና ቢኖረን ቁርኝት ቢኖረን፣ የቱን ያህል እንተዋወቃለን ብለን ሰዎችን ብናስብ ከሰዎች ለሰዎች እውነተኛ ትክክለኛ ምስክርነት ማግኘት አይቻልም። ስለ እኛ እውነተኛ ምስክርነትና እውቀት ያለው አንድ ብቻ ነው፣ እሱም በሰማያት ያለው። ታዲያ ለምን እንደ ኢየሱስ አናስብም? ኢየሱስ የሰዎች ልብ ሐሳብ ያውቅ ነበርና በሰዎች አይታመንም ነበር ይላል። ከሰውም ደግሞ ምስክርን አልሻ የሚል ነበር ምክንያቱም ሰው በገመተው ልክ ሊናገር ይችላል። እግዚአብሔር ግን በፍጹም እውቀቱ ያወራል። ስለዚህ ሰዎች ስለ እናንተ በሚመሰክሩት በሚናገሩት ነገር ብዙም ደስ አይበላችሁ፣ ብዙም አይክፋችሁ። ምክንያቱም የሚያውቁት ሊያውቁት በሚችሉት ልክ ነው። ሁልጊዜ የህይወት ምስክርነታችሁን የማይዋሽ የታመነ የሆነ መንፈስ ቅዱስ የሚመሰክረውን ምስክርነታችሁን ብቻ አመኑት፣ ፈልጉት። ጊዜ ስፍራ ቦታ መስጠት ያለባችሁ መንፈስ ቅዱስ ስለ እናንተ በሚናገረው ነገር ነው። ሰዎች እያሞካሿችሁ መንፈስ ቅዱስ ከወቀሳችሁ፣ ለመንፈስ ቅዱስ ሴንሴቲቭ ሆኑ። ሰዎች እያጣጣሏችሁ እየረገሟችሁ አመፀኛ ብለው እየጠሯችሁ መንፈስ ቅዱስ ደግሞ እኔ ከአንተ ጋር ነኝ የተወደድክ ልጄ ብሎ ከሰዎች ተቃራኒ እየነገረህ ከሆነ ቶ የሰዎቹ ምስክርነት የመንፈስ ቅዱስን ድምፅ ተቀብለህ በእምነት ተራመድ። ወዳጆች ልባችሁን በማያውቋችሁ ዘንድ አትጣሉት። ለሚያውቃችሁ ጌታ ግን ሙሉ ለሙሉ ስጡት። እሱ ብቻ ነው ስለ እናንተ ሊመሰክር የሚችለው። በዚህ ደስ ይበላችሁ፣ እረፍትም ልባችሁን የሙላው። ተባረኩልኝ፣ እወዳችኋለሁ።